ግለሰቦች ከባንክ ቤት ገንዘብ ሲያወጡ በማየት የሚሄዱበት ቦታ ድረስ በተሽከርካሪ በመከታተል የስርቆት ወንጀል ሲፈጽም የነበረ ተጠርጣሪ በቁጥጥር ስር ዋለ። ዋና ሳጅን አዳነ ደስታ ዝርዝር አለው። ተጠርጣሪው ግለሰብ የወንጀል ድርጊቱን ሲፈጽም የነበረው በለሚ ኩራ ክፍለ ከተማ ወረዳ 9 ሰሚት ሁለተኛ በራ አካባቢ ነው። የጎሮ አካባቢ ፖሊስ ጣቢያ የወንጀል መርማሪ ዋና ሳጅን እየጥላ ወርቁ እንደተናገሩት ተጠርጣሪው ወንጀል ለመፈጸም አስቦ የግል ተበዳይ ጎሮ አካባቢ ከሚገኝ የግል ባንክ ቤት ገንዘብ ሲያወጡ ተመልክቶ በያዛት የሰሌዳ ቁጥር ኮድ 135297 አዲስ አበባ ተሽከርካሪን በመጠቀም የግል ተበዳይን በመከታተል የግል ተበዳይም መኪናቸውን መንገድ ዳር አቁመው ሲወርዱ ጠብቆ የተሽከርካሪያቸውን በር ከፍቶ ስርቆቱን ሲፈ ስም እጅ ከፍንጅ መያዙን ተናግረዋል። የግል ተበዳይ ብሩን አወጣ። ብሩን ካወጣ በኋላ መኪና ውስጥ አድርጎ ፒካፕ ሚኒቦ መኪና ናት፣ ካረገ በኋላ ሁለተኛ በር ሄድ። የግል ተበዳይ ሁለተኛ በር ላይ ሲደርስ አቁሞ ከጓደኛው ጋር ካፌ ቁጭ ብሎ እየተጠቀመ ያለ ኮፈን ውስጥ ካወጣ በኋላ ከያዘው አውጥቶ ከሄደ በኋላ በአካባቢ ህብረተሰብ አይቶት እጅ ከፈንጅ የተያዘ ሲሆን እስከነ መኪናው ነው የተያዘውም። ተጠርጣሪው ህብረተሰቡ በባንክ ቤትና ኤቲኤም ማሽኖች አካባቢ ገንዘብ ሲያወጡ ተገቢውን ጥንቃቄ በማድረግ ራሳቸውን ከጉዳት ገንዘባቸውንም ከስርቆት ሊታደጉ ይገባል ሲሉ መርማሪው ዋና ሳጅን የሽጥላው ወርቁ በመልእክታቸው አሳስበዋል። ባንክ ቤት ላይ አብዛኛው ጊዜ ሊፈጸም የሚችለው እየተከታተሉት ነው። የግለሰብ ስንት ብር ያወጣል ለማውጣት ብሎ ይገባሉ ጠርጣሪዎቹ አሁን ለምሳሌ አንደኛው ውጪ ይቀር እና አንደኛው ውጪ ይገባል። ሲጽፍ ያየዋል 50 ሺህ ብር እንደሆነ 20 ሺህ፣ 30 ሺህ ብርም ሲያወጣ ያየዋል። ከወጣው በኋላ ይከታተለዋል። የሚከታተሉት ደግሞ በመኪና ነው፣ በራሳቸው መኪና ስለሆነ ተከታትለው አቆሙበት ቦታ እንዴት ማውጣት በጣም ተመሳሳይ ብዙ ቁልፍ ይዛሉ፣ በተመሳሳይ ከፍተውት ነው ይህን ነገር የሚያወሩት የሚወስዱት። ነገር ግን አብዛኛው ጊዜ ህብረተሰቡ መጠራጠር አለበት፣ ብር አውጥቶ ሲሄድ ከኋላው ሲከታተሉት ለረጅም ጊዜ ሲያዩ ያን ነገር ተከታትለው ጥንቃቄ አድርገው ህብረተሰቡም ከእንደዚህ አይነት ስጋት መንፈሶች ላይ ራሳቸው